ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወረሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ ዜሮ ዘጠኝ ስምንት አስራ ስምንት አስራ ስምንት አስራ ስምንት አይጠፋዎትም። በውጭ ለምትኖሩ በዋትሳፕ ዜሮ ዘጠኝ ሰላሳ ዜሮ አንድ አስራ ዘጠኝ ዘጠና ስምንት አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የሱዳን ጦር ኃይል በዋና ከተማ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግሥት መልሶ መያዙን አስታወቀም። ከፈጥኖ ደራሽ ኃይል ጋር ያለፉትን ሁለት ዓመታት ሲዋጋ የቆየው የሀገሪቱ ጦር ተነጥቆ የነበረውን ቤተ መንግሥት መልሶ መቆጣጠሩ እንደ ትልቅ ድል ተቆጥሯል። የዓለማችንን ከባድ የሰብዊ ቀውስ አስከትሏል በሚባለው የሱዳን የእርስ በርስ ጦርነት ከ12 ሚሊዮን በላይ ሕዝብ መፈናቀሉ ይነገራል። የቤልጂየም ወይም የቱኒዚያ አጠቃላይ የሕዝብ ቁጥር እኩል ማለት ነው። ረሃብ ከጨረሰው በተጨማሪ 150 የሚጠጋ ሕዝብ መገደሉ ሲነገር፣ ጅምላ ወሲባዊ ጥቃት የጦርነቱ መሳሪያ እንደነበር ተመዝግቧል። በአጠቃላይ በሁለት ዓመቱ ጦርነት ሰፊ የጦር ወንጀል የጅምላ ግድያም ተፈጽሟል ነው የሚባለው። የመንግስታቱ ድርጅት በተለይ በዳርፉር ግዛት የፈጥኖ ደራሹ ኃይል በሺዎች የሚቆጠሩ ሰላማዊ ሰዎች መግደሉን እንዲያም ሲል የዘር ማጽዳት ዘመቻ ማካሄዱን አስታውቋል። በጀነራል አብዱልፈታህ አልብርሃን የሚመራው ጦር ኃይል ዛሬ የካርቱምን ቤተ መንግስት መቆጣጠሩን ተከትሎ ፈጥኖ ደራሾች በፈጸሙት የድሮን ጥቃት የጦር ኃይሉ ቃል አቀባይ ከሁለት ባልደረቦቻቸው ጋር መገደላቸው ተዘግቧል። የእስራኤል ጠቅላይ ፍርድ ቤት የሀገሪቱ የደህንነት ኃላፊ ከስልጣን እንዲነሱ የተላለፈውን ትዕዛዝ ውድቅ አደረገ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እምነት አጣሁባቸው ያሏቸውን የደህንነት ኃላፊ ራን ባርን ከስልጣን ማንሳታቸው ተነግሯል። ከስልጣን የተነሱት ደግሞ የጥቅምት ሰባቱን የሐማስ ጥቃት ማስቆም አልቻሉም በሚል እንደሆነ ተመልክቷል። ሆኖም የሀገሪቱ ጠቅላይ ፍርድ ቤት ጉዳዩ እስከሚታይ ትዕዛዙ እንዲዘገይ ዛሬ ወስኗል። ራነን ባር የእስራኤል ጸጥታ ኃላፊ ሆነው የተሾሙት በጥቅምት 2021 እንደነበር ዘገቦች አመልክተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው እሁድ ባወጡት መግለጫም ከጸጥታ ኃላፊያቸው ጋር የሰፈነው ወይም ደግሞ ያሳለፉት አለመተማመን በየጊዜው እየሰፋ መሄዱን ጠቁመው ነበር። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ ተጨማሪ አካባቢዎችን እንዲይዝ ከበላይ ትዕዛዝ መተላለፉ እየተነገረ ነው። ሐማስ ቀሪ ታጋቾችን ካለቀቀ ጦሩ በጋዛ ተጨማሪ መሬቶችን እንዲቆጣጠር ትዕዛዝ መስጠታቸውን መከላከያ ሚኒስትሩ እስራኤል ካትስ ገልጸዋል። ሰራዊቱ በጋዛ የእግረኛ ዘመቻውን አጠናክሮ እንደሚቀጥል እስራኤል ተኩስ አቁሙ እንዲቀጥል በአሜሪካ የቀረበውን ሐሳብ ስትቀበል ሐማስ ግን ውድቅ ማድረጉ ይታወቃል። ከዓለማችን ግዙፍ አውሮፕላን ማረፊያዎች አንዱ የለንደን ሂትሮ አውሮፕላን ጣቢያ ተዘግቶ መዋሉ ተነገረ። ምክንያቱ ከአውሮፕላን ማረፊያው አቅራቢያ በሚገኝ የኤሌክትሪክ ማከፋፊያ ላይ እሳት በመነሳቱ ነው ተብሏል። ኤሌክትሪክ ማከፋፊያው ደግሞ ለአውሮፕላን ጣቢያው ኃይል አቅራቢ እንደሆነ ይነገራል። በሂትሮ አውሮፕላን ጣቢያም የተቋረጠው ኃይል በጥቂት ሰዓታት ይመለሳል ወይም ደግሞ እንደሚመለስ ቢነገርም ይህ ዜና አየር ላይ እስከዋለበት ጊዜ ድረስ ኃይል እንደተቋረጠ ነው። እሳቱ በምን ምክንያት እንደተነሳ ማጣራት እየተደረገ ሲሆን፣ በሺዎች የሚቆጠሩ በረራዎች መስተጓጎላቸው ይነገራል። አውሮፕላን ማረፊያው አገልግሎት ቢጀምርም ታዲያም በቀጣዮቹ ቀናት ሳይቀር የበረራዎች መስተጓጎል ሊገጥመው እንደሚችል ተመልክቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፌዴራሉ የትምህርት ተቋም እንዲፈርስ አዘዙ። ትራምፕ ወደ ስልጣን ከመጡ ወዲህ እያካሄዱ ያለው የወጪ ቅነሳ ዘመቻም አንዱ አካል ነው ተብሏል። የትምህርት ክፍሉን ለማፍረስ የሰጡት ትዕዛዝ ይህንኑ የትምህርት ተቋም ማፍረስ የወግ አጥባቂዎች ወይም የሪፐብሊካኖች የረጅም ጊዜ ሕልም እንደነበር ይነገራል። በ1982ቱ የሁለቱ ምክር ቤቶች ንግግራቸው የወቅቱ ፕሬዝዳንት ሮናልድ ሬገን በተመሳሳይ የትምህርት ክፍል እንዲዘጋ ጥያቄ አንስተው ነበር ይባላል። ለ43 ዓመታት ያልተሳካውን ታዲያም ዛሬ ትራምፕ ተቋሙ እንዲዘጋ ፈርደውበታል። ለውሳኔያቸው የተለያዩ ምክንያቶችን ይጠቅሳሉ። ለአብነት የተማሪዎች ስኬታማነት ባልተሻሻለበት ሁኔታም ተቋሙ 3 ትሪሊየን ዳለር አውጥቷል ይላሉ። ትራምፕ ልክ ያኔ ሮናልድ ሬገን ያሉትን በመድገም ተቋሙ ከጥቅሙ ጉዳቱ ያመዘነ ያለአግባብ ገንዘብ አባካኝ በማለት ገልጸውታል። ራሱን የቻለ ትምህርት ሚኒስቴር እያለ ሌላም የፌዴራል የትምህርት ተቋም አያስፈልግም ባይ ናቸው በርካታ ሪፐብሊካኖች። በእርግጥ ትራምፕ የተቋሙን ግማሽ ያህል ሰራተኞች ቀደም ሲል መቀነሳቸው ይነገራል። ተቋሙን ለመዝጋት ታዲያም የአሜሪካ ምክር ቤት ይሁንታን እንደሚያስፈልግ ኋይት ሐውስ ቢያስታውቅም ትራምፕ በተቻለ ፍጥነት እንደሚዘጋም ተናግረዋል። ትራምፕ የፈረሙት የሥራ አስፈጻሚ ትእዛዝ፣ አስተዳደራቸው ምን አይነት እርምጃዎችን እንደሚወስድ እንዲሁም የትኞቹ ፕሮግራሞች ሊታጠፉ እንደሚችሉ ዝርዝር መረጃም አላካተተም። ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ፣ 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል